ሀይሚና ብሩኬ ግን ማለት ነው። በዚህ አጋጣሚ ሀይሚቸው ቅመማዊቱ ድምቀት እንኳን ደህና መጣችሁልን። በዛም ወጣ ሞረደም ሁለታችሁ ብቻ መጣችሁ ስትጨቃጨቁ ይሻላል። ያ ዳኔ የሚባሉት በጥባጭ ሶስ የምትባለዋ ልጅ እና ዳኔ የሚባሉት ልጅ ይዛችሁ መጣችሁ ስትጨቃጨቁ ለእኛም ጭንቀት ነው የሚፈጥርብን። እውነት እንዲህ እንኳን ብቻችሁን ችግር የለም ተጨቃጭቃችሁ ተጨቃጭቃችሁ መጨረሻችሁ መግባባታችሁ አይቀርም እና በዛሬው ቪዲዮ ትንሽ ከበድ ቢልም፣ ያ ቡሩኬን በደንብ ልታስረዳት ይገባል። ሲቀጥል ደግሞ ሀይሚ ስለምትወድ ነው ቡሩኬን የምትቀነው፣ የእውነት ስለምትወድና ያንተ ብቻ የእሷ ብቻ መሆን እንድትሆን ስለምትፈልግ ነው። ሲቀጥል ቤተሰቦቼ፣ እኔ ከሀይሚ ከዛሬው ቪዲዮ የተረዳት ነገር ምንድን ነው? ቡሩኬና ሶሲ በፍጹም እንዲገናኙ አትፈልግም። ከሀይሚ የተረዳትና ሶሲን ቡሩኬ ሶሲን እንዲሸሻት ትፈልጋለች። በቃ ሶስት የተባለች ሴት እንዲያገኛት አትፈልግም። ሀይሚ ጋር ያለው ነገር እኔ ዛሬ ከሰሩ ቪዲዮ ያንን ነው የተረዳሁት። እና ተለያይቶ የትም መለያየት አይችሉም፣ ምክንያቱም ብሩኬም ዛሬ አይችዋለሁ። እሷ በቃ እዚህ ጋር ይበቃናል ስትለው የሆነ ስሜት ነበር ላው ማለት ነው ብሩኬ ላይ። እና ስለሚወዳት እሷም ጨክና ስለማጨክን ስልኬ ላይ አደውል፣ ስልኬ ላይ አደውልም፣ ከዚህ በኋላ አያገባሽም፣ ከዚህ በኋላ አያገባም የሚባባሉት ነገር የእውነት እንዳይመስላችሁ። ቤተሰቦችና ና ሀይሚ ራሱ መጨረሻ ላይ እንዴት እንደሆነች ማለት ነው ሁለቱ ጋርም ፍቅር አለ ግን ሀይምቾ ቡሩኬ ሶሲን እንዲያገኛት አትፈልግም። ቡሩኬም ዳኔን እሷ እንድታገኝ አይፈልግም። እና በመሀላቸው ደግሞ በጣም ትልቅ እንቅፋት የሆኑት ዳኒና ሶሲ ተብዬዎች ናቸው። እና እነዚህን ልጆች አሁንም ከውስጣቸው ካላወጡ ቡሩኬና ሀይሚ መቼም ሰላም አያገኙ። የእውነቴን ንሙላችሁ በተለይ ለሴት ልጅ ደግሞ ይከብዳል። እና ሀይሚ ደግሞ ያው ቡሩኬን ጥግ ድረስ ነው የምትወደው፣ እንዳየናት ከሆነ በዚህ አጋጣሚ ሀይምቾ ቀመሟ ደግሞ ጨመር አርጋለች ወፍራለች። እንዳየዋት ከሆነ እና ከአይን ያውጣሽ ብለናል። ሀይሚቾ ማለት ነኝ ቆንጆ እና እኔ ከሀይሚ የተረዳሁ ነገር ይሄ ነው። በቃ ሶሲ የምትባልን ሴት ከብሩኬ ጋር ማየት አትፈልግም። ሲቀጥል ደግሞ ብሩኬ ሶሲ የዚህ የቆየች ጓደኛ ሆነች። እኛም ብዙ ጊዜ ቲክቶክ ላይ አብረው ሰርተው እንደውም የሆነ ሰዓት አይተናቸዋል። እና ብትሆንም ግን ሀይሚ ያውን ደስታ እየሰጣት አደለም። ብሩኬ እና ሶሲ አንድ ላይ መምጣታቸው አንድ ላይ መሆናቸው ጓደኛ ግንኙነታቸው ያስደሳት አይደለም። ይሄ ይመስለኛል ሀይሚ ጋ አሁንም ድረስ የምትጨቃጨቅበት ይሄ ብቻ ነው ሌላ ነገር አይደለምና። ሲቀጥል ደግሞ ብሩኬ አትናደድ፣ ሸበላ ማለት ነው። ሀይሚ ጨክናብህ አጫክንም። አንተም እንደዛ ይህንን ተወዳት አለ። መለያየት የሚባለው ነገር የሴጣን ጆሮ ይደፈን ብለናል እኛ፣ መለያየት አይደለም ለተዋደደ ሰው ለተላመደ ሰው እንደዚህ እንኳን ይከብዳል። እና በመሀላችሁ የገባውን ሴጣን እግዚአብሔር ያውጣው። በተለይ ሶሲን እና ዳኒን ከህይወታችሁ የመጨረሻ ካላስወጣችሁ መቼም ሰላም አታገኙም። የእውነቴን ነው የምላችሁ። ሁለቱም ልጆች የሚያስፈልጉ አደለም። ሲቀጥል ደግሞ ሀይሚዬኔ ቆንጆ እኔ ትናንትም ተናግሬዋለሁ ከዳኒ በላይ ልብሽን እና የምትወጁን ብሩኬን ነው ማመን ያለብሽ። የእውነት ስታምኙ ጥግ ድረስ መሆን አለበት። ብሩኬም ደግሞ እኔ ብዙ ጊዜ ብያለሁ ቤተሰቦች፣ እንደዚህ አይነት ልክስክስ ልጅ አይደለም። የእውነቴን ነው የምላችሁ። በጣም ስነስርዓት ያለው ልጅ ነው። ሀይሚ ይገባሻል ብለን የምንለውም ስነስርዓቱን፣ ጨዋነቱን፣ ለእናቱ ያለውን ክብር ለእናቱ ለሴት ልጅ ክብር ያለው ወንድ ሴት ልጅን አይበድልም። ደግሞ እንደዚህ አይነት ልክስክስ ልጅ አይደለም። እንዴ ሲያውት ራሱ እኮ ያስታውቃል። እና ለዚህ ነው ሁሉም ተመልካች አይሚዬ ስለሚወዱሽ የብሩኬ ሁኝ ብለው ገና በጓደኝነት ላይ ሲጮው የነበሩት የመዳም ቅመሞች የብሩኬን ስነ ምግባር ስላዩ ነው። እና እንደዚህ አይነት የወረደ ልጅ አይደለም፣ ልታምኝ ይገባል። አንቺም ደግሞ በግልጽ ልትነግሩ ይገባል። አሁን እኮ ብሩኬም አልተረዳትም ሀይሚን። እሷ በቃ ብሩኬ ከ23 የሚሏ ሴት ጋር እንድትርቅ ነው የምትፈልገው፣ እንዲርቅ ነው የምትፈልገው። ይሄ ነው የእሷ ነገር ይመስለኛል። እና ይህ ፎቶዎች፣ ቴክስቶች ምናምን ያሹ ነገር ሀይሚዬ፣ ዳኒ ሁለታችሁን ለማለያየት የፈጠረው ነገርና ያመጣው ነገር ነው። ዳኒ ማለት ነው። እንዲህ ብሩኬ እንደዚ አይነት የተሳሳተ ውሳኔ ልቅስቅስ አይነባር ያለው ልጅ አይደለም። እና ሀይሚዬ ዛሬ በቃ እዚህ ጋር ይብቃን፣ አንቺም ስልኬ ከዚህ በኋላ እንዳትደውይ። አንቺ ስፈልጊ ነው የምታገኝ፣ እኔ ስፈልግሽ አታገኝኝም የሚል ነበር የዛሬው ጭቅጭቃቸው። ግን ብቻቸውን ሆነ ቤተሰቦች ሲጨቃጨቁ ደስ ይላሉ። የእውነት አይከፋም ደስ ይላሉ። እንደዚህ በቃ ተፋትከው ተፋትከው መጨረሻ ላይ መግባባታቸው አይቀርም ወጣም ወረደም ማለት ነው። ሁለቱ ብቻ ስላሉ ግን ሶሲ ተብያም ዳኒ ተብያም ከሁለቱም ዳኒ ከሀይሚ ያርገበግባት ያችኛ ከብሩኬ ስለዛ፣ እንደዚህ ሆነው መግባባት ስለማይችሉ እንደዚህ የ የብቻቸው ሆነው ቢጨቃጨቁም መግባባታቸው አይቀርምና አይለያዩም፣ የእውነት ነው።